አሁን አሁን የሚሰሩ ማስታወቂያዎች ቅጥ ያጡ ሆነዋል። ለሚሰሩት እና ለሚያገኙት ገንዘብ ብቻ የሚያስቡ ድርጅቶች እና የማስታወቂያ ሰሪዎች ተፈጥረዋል። የኪሳቸው መደለብ፣ የአካውንታቸው መወፈር እንጂ ጉዳቱን የማያዩ በዝተዋል። ህዝቡ ላይ በተለይም ወጣቱ ላይ ምን ያደርሳል፣ ምንስ ያስከትላል፣ ምን ጉዳት ይዞ ይመጣል ማለት ቀርቷል። በትናንትናው እለት ኦርቢት ኤሌክትሮኒክስ የሰራው ማስታወቂያ ተቃውሞ አስነስቷል። ፍጹም ኃላፊነት የጎደለው ማስታወቂያ ሰርተዋል። ለመሆኑ በዚህ ማስታወቂያ ምን ለማስተዋወቅ ተፈልጎ ነው ምርቱን ለማስተዋወቅ ወይስ ሌላ ማስተላለፍ የፈለጉት ዓላማ አላቸው? በሌላ በተሻለ መንገድ ምርታቸውን ማስተዋወቅ ሲችሉ በዚህ መንገድ ለማስተዋወቅ የመረጡበት ምክንያት ምን ይሆን? ከቅርብ ጊዜ ወዲህ ማስታወቂያ የሚሰሩ ዝነኞች ለምን ይሆን በዚህ ልክ እውቅናን ለቸራቸው ህዝብ መጠንቀቅን ያልፈለጉት? ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ሙሴ ሰለሞን በዚህ ነገር ውስጥ የሚጠቀሱ ሆነዋል። ለመሆኑ የኢትዮጵያ ሕግስ በዚህ ጉዳይ ምን ይላል የሚለውን ጨምሮ በርካታ መረጃዎችን ይዘናል። ከኢትዮጵያ እስከ የውጭ ሀገር ልምድም አካተን በዚህ መረጃ ይዘናል። እስከ መጨረሻው በመቆየት መረጃዎችን ያድምጡ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ እያለን በቀጥታ ደቪ ይህ ማስታወቂያ እጅግ ኃላፊነት የጎደለው ማስታወቂያ ነው። በነጮቹ ፊልም እንደምናየው አርቲስቶች አይምሮ የሚያደነዝዝ የተለያዩ እጾችን ኮኬንን ጨምሮ በአፍንጫቸው ሲወስዱ ወይንም ሲስቡ የሚያሳይ አይነት ማስታወቂያ በትናንትናው እለት ተለቋል። በፍጹም ኃላፊነት የጎደለው ማናለብኝነት የተሞላበት ማስታወቂያ ሆኗል። ለምን አላማ፣ ምን ለማስተላለፍ ተፈልጎ ነው የሚለውን ጥያቄ ማንሳታችን አልቀረም። ይህን ማስታወቂያ የለቀቀው ድርጅት ሆነ አብዛኞቻችን፣ ይሄኮ ቲክቶክ ላይ የሚለቀቅ ትሬንድ ነው እንል ይሆናል። ቲክቶክ ላይ ትሬንድ ተብሎ አብዛኛው ሰው ስለሚጠቀመው ብቻ አንድ ነገር እውነት ወይንም ልክ ነው ማለት ሊያበረታ ይቻላል። ውድ ቤተሰቦቻችን ለዚህ ነው በተደጋጋሚ የሶሻል ሚዲያ አጠቃቀማችን ብልህነት ሊታከልበት ይገባል የምንለው። አሁን አሁን ማንም እጁ ላይ ባገኘው ስልክ ታዳጊ ህጻናትን የማይመጥን ወደ ጥፋት ሊያመራቸው የሚችል ነገር በዘፈቀዳ የሚለቀው የዚህ የኦርቢት ኤሌክትሮኒክስ ማስታወቂያ አንዱ ነው። በዚህ በለቀቁት ኃላፊነት በጎደለውና መልእክቱ ምን ይሁን በማይታወቀው ማስታወቂያ ምንነት በይበልጥ ግልጽ የሆነ ማብራሪያ ሊሰጥበት ይገባል። በአሜሪካና በአውሮፓ ፊልሞች ላይ እንደምናየው ኮኬን በአፍንጫ የሚስቡትን አስመስሎ ይህ የኤሌክትሮኒክስ ድርጅት ለቋል። እንደሚታወቀው ምዕራባውያን በተለያዩ በረቀቁ መንገዶች አፍሪካውያንን በተለይም ደግሞ በቀኝ ያልተገዛችውን ሃይማኖት፣ ባህል ያላትን ሀገራችንን ኢትዮጵያን በተለያዩ ዘመን አመጣሽ በረቀቀ መንገድ ትውልዱን ለማምከን እንደማይተኙ ግልጽ የሆነ ጉዳይ ነው። ከነዚህ ስልቶች ደግሞ የመጀመሪያው የበይነ መረብ ጥቃት ነው። እንግዲህ በዚህ በኢንተርኔት ዘመን አብዛኛው ወጣት ኢንተርኔት ተጠቃሚ ነው። በዚህም ሳቢያ የፈለጉትን ነገር ማንንም ሳይጠይቁ ማድረግ ይችላሉ። እንዲሁም በተለያዩ ሱሶች ተጋላጭ ይሆናሉ። በተለይ በተለይ እንደ ማህበረሰብ ታዋቂ ሰዎችን የማመን እና የመከተል ልምድ አለን። እነሱ የሚያደርጉትን ማድረግ፣ የለበሱትን መልበስ፣ የሚነሱትን ፎቶ ስታይል መከተል የተለመደ ነገር ነው። ይህ ልምምድ እና አብዝቶ ሴሌብሪቲዎችን ወይ ም ዝነኞችን መከተል የራሱ የሆነ ጉዳትም አለው። ይህን ያልነው ያለ ምክንያት አይደለም። አብዛኞቹ አርቲስቶቻችን በየዘፈኑ በየፊልሙ አልኮል እየጠጡ አደንዛዥ እጽዎችን ሲወስዱ ይታያሉ። ምንም እንኳን የራሱ ቴክኒክ ያለው አክቲንግ ቢሆንም ታዳጊ ወጣቶች ያምኗቸዋል፣ ይከተሏቸዋል። እነሱ ካጨሱ ታዳጊዎች ያጨሳሉ። እነሱ ከጠጡ ለምንድን ነው ማልጠጣው በሚል ሚስሊድ ይደረጋሉ። ይባስ ብሎ ደግሞ ካላጨስኩ ካላጠጣው ፋራንኝ የሚል ውሳኔ ላይ ያደርሳቸዋል። ይህን ሁሉ የሚሆኑት ወይም እዚህ ነገር ውስጥ የሚገቡት እንደ ሮል ሞዴል በሚከተሏቸው በታዋቂ ሰዎች ግፊት ነው። ለዚህም ነው ይህን አይነቱን ማስታወቂያ አጥብቀን የምንቃወመው። አንድ ታዳጊ ሴት ልጅ በቲክቶክ ሆነ በኢንስታግራም የምትከተላት ወይም የምትወዳት ሴሌብሪቲ የምታደርገውን ነገር መከተሏና ማድረጓ የማይቀር ነው። አሁን ባታደርገው እንኳን ቀስ ቀስ እያለች ይህች ታዳጊ ራሷን እዚህ ነገር ውስጥ ልታገኝ ትችላለች። ለዚህ ነው በተደጋጋሚ ኃላፊነት ይሰማል የምናደርገውን ነገር እንንጠቀቅ የምንለው። ይህ መልእክት ለታዋቂ ዝነኞች ብቻ ሳይሆን ታናሽ እህት ወይም ወንድም ላለን ለሁላችንም ነው። መንግስት የበኩሉን ድርሻ መወጣት ይኖርበታል። በእርግጥ የአልኮል መጠጦች ማስታወቂያ በትውልዱ ላይ የሚያመ ትን ጉዳት ተመልክቶ የቴሌቪዥን ማስታወቂያዎችን ማስቆሙ የሚያስመሰግን ሲሆን አሁንም መቀጠል ይኖርበታል። አሁን ደግሞ በየሶሻል ሚዲያው ይህን ኮኬን እየሳቡ የሚያሳይና መሰሉን ማስታወቂያ የሚሰሩ ድርጅቶች እዛው መሀል አዲስ አበባ ስለሚገኙ ድርጅቶቹ ላይ አስተማሪ እርምጃዎችን በመውሰድ ለሌላው ትምህርት መሆን አለበት። ከዚህ በተጨማሪ እነዚህን ማስታወቂያዎችን የሚመስል ሊታገዱ የሚገቡ የትውልዱን አይምሮና ጤና የሚበክሉ አሉ። ምንም እንኳን እዚሁ ሀገራችን ይህን መሰሉን ማስታወቂያ ላይ የሚወሰደው እርምጃ በሌላኛው ዓለም ድርጅቱን እስከማዘጋት የሚያደርስ ቅጣት ያስቀጣል ይሰጣል። እነዚህ ማስታወቂያዎች የትኞቹ ናቸው እንመልከት። የዓለም ደረጃ ምሳሌዎች፣ ዚሲስ ዩር ብሬን ኦን ድራግስ በአሜሪካ 1987 እስከ 2016 ዓ.ም በአሜሪካ የታወቀ ማስታወቂያ ነበር። ማስታወቂያው እንዲህ ነው። አንድ የደረቀ እንቁላል በታክሲ ላይ ሲበላ ይታያል እና በኋላ ላይ ይህ የኮኬን ወይንም የሮይ ተጠቃሚ አእምሮ እንዴት እንደሚወድቅ ይገልጻል። በፍርሃት እና በተለዋዋጭ እይታ የተደረገ ነው። ይህ ማስታወቂያ ካለው ጉዳት አንጻር የአሜሪካ መንግስት ወዲያው ከአየር ላይ በማውረድ ማስታወቂያውን በሰሩ አካላት ላይ እርምጃ ወስዷል። ሌላው ደግሞ አውስትራሊያ አይስ ዲስትሮስ ላይፍ በሚል የተሰራ ሲሆን የመሳሰሉ እጾችን መውሰድ እንዴት ፊት፣ አእምሮና ግንኙነት እንደሚቀይር ይታያል። አንዳንድ ቪዲዮች እጅግ በጣም ግልጽና አስፈሪ ናቸው። ተጠቃሚውን ለመከላከል በፍርሃት ያገላሉ። ታዲያ የፊቴን ውበት ይቀይርልኛል፣ አእምሮዬን ያሳድግልኛል እያሉ የአውስትራሊያ ወጣቶች በብዛት በመጠቀማቸው የባስ የአእምሮ ችግር ላይ በመውደቃቸው የአውስትራሊያ መንግስት እንዲህ የመሰለውን እጽ እንዲታገድ አድርጓል። በኢትዮጵያ ሆነ በዓለም ደረጃ

ግብረ መንፈሳዊ እምነቶችን በመጠቀም ሰዎችን የሚያስደንቁ ወይም የሚገባቸውን እውቀት የሚያበላሹ ማስታወቂያዎች አሉ። እነዚህ ብዙ ጊዜ የሚጠቀሙት ፊር ማርኬቲንግ ወይም ኢሞሽናል ማኒፑሌሽን አድቨርታይዚንግ ተብሎ የሚጠሩ ዘዴዎች ናቸው። እነሱም ከላይ የጠቀስንላቸው አይነት ማስታወቂያዎች በእኛም ሀገር ብቻ ሳይሆን በውጭ ዓለም የሚሰሩ ቢሆንም ልዩነቱ የነጮቹ መንግስት እርምጃ በመውሰድ ልጆቻቸውን ቢታደጉም፣ ነገር ግን በተቃራኒው የአፍሪካውያንን ጭንቅላት በዚህ በቴክኖሎጂ ሰበብ በማደንዘዝ ላይ ይገኛሉ።

ይህ ኤሌክትሮኒክስ ድርጅት ለትውልድ በማሰብ በተለያዩ መንገዶች ምርቶቹን ማስተዋወቅ ይችላል። እኛ ከዚህ ድርጅት ጋር ምንም አይነት ነገር ኖሮ ሳይሆን የተለያዩ ጥሩ መንገዶችን በመጠቀም ምርቶቹን ማስተዋወቅ ይችላል በሚል ነው። እንደሚታወቀው ይህ ቪዲዮ ቲክቶክ ላይ የተለመደ ነው በሚል በልጆቻቸው ላይ በሚበሉት ምግብ ላይ የሚሰሩትም ከመሰሉ ነገር መቆጠብ ያስፈልጋል። ይህ ባህላችን አይደለም፣ ትርጉም አልባ ከንቱነት ስለሆነ ተመሳሳይ ነገሮች ሲመጡ እንዲሁ ዝም ብሎ ከመጠቀም መጠየቅ፣ መመርመር ያስፈልጋል። መንግስትም እንደዚህ አይነት ነገሮች ላይ ያሉ አምራቾች ላይ እርምጃ በመውሰድ ለወጣቱ ሊደርስለት ይገባል። በተያያዘ ጉዳይ ጥሩ እርምጃ ከመንግስት በኩል ሰምተናል። የቦንጋ ከተማ አስተዳደር ጤና ጽሕፈት ቤት ኃላፊ አቶ አለሙ ብርሃኑ እንደገለጹት በህብረተሰቡ ጥቆማ የተያዘው ህገወጥ የአረቄ ምርት የተወገደው የሚመለከታቸው አካላትን ያቀፈ ግብረ ኃይል በተገኙበት መሆኑን ገልጿል። ህብረተሰቡ ለፖሊስ በሰጠው ጥቆማ መሰረት የአረቄ ምርት ተብለው በቀረቡ የታሸጉ ሃይላንዶች ላይ በተደረገው ፍተሻ ፈሳሽ ሳሙና፣ ሳኒታይዘር እና ውሃ የሚመስል ፈሳሽ በውስጣቸው መገኘቱን ከከተማው ኮሚዩኒኬሽን የተገኘው መረጃ ያመለክታል። የተወገደው ህገወጥ ምርት ግምታዊ ዋጋው ስምንት መቶ ሺህ ብር እንደሚያወጣ ተገልጿል። የምርቱን ይዘትና የአምራቹን ድርጅት የሚገልጽ መረጃ በታሸጉባቸው እቃዎች ላይ አለመገኘቱን ተነግሯል። ከተማው ጤና ጽህፈት ቤት ኃላፊ እንደነገሩት አረቄን መሰል ተመሳስለው የሚመረጡ የመጠጥ ምርቶች በጤና ላይ ከፍተኛ ጉዳት እንደሚያስከትሉ ጠቁመዋል። መሰሉን እርምጃ መንግስት መውሰዱ የሚያስመሰግን ሲሆን፣ እነዚህ ደግሞ በማስታወቅ ሰበብ የትውልድን አይምሮ የሚበክሉ ማስታወቂያዎች ላይ ጠበቅ ያለ እርምጃ መውሰዱን እንዲቀጥል እያሳሰብን የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮ ብዙዎች ጋር ደርሶ እንዲያነቃቸው ላይክ እንዲሁም ሼር በማድረግ አብሮን እንዲቆሙ በትህትና እንጠይቃለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ማድረግ ቤተሰብ፣ በቀጣይ እስከምንገናኝ በሰላም ቆዩ።